ማሕደረ ዜና። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ደጋግመው ያሉትን የበዓለ ሲመታቸው ዕለትም ደገሙት። ጥር 20 2025። ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው። አኩሪው ታሪኬ የሚሆነው ሰላም አስፋኝና አንድ አድራጊ ነው። መሆን የምፈልገው ይህንን ነው። ቱጃሩ አክራሪ ፖለቲከኛም የዓለም ብቸኛ ልዕለ ሀያሊቱን ሀገር እንደ ታላቅ መሪ ዳግም መዘወር ከጀመሩ ሦስት ወር ከሁለት ሳምንታቸው ሰላም አሰፈኑ ወይም ቃላቸውን ጠበቁ ይሆን? ላፍታ አብረን እንጠይቅ። የሁለተኛው የዓለም ጦርነት ውድመት ያስፈራው ዓለም መሰል ሰፊ ጥፋት ዳግም እንዳይጫር በየአካባቢው የሚከሰቱ ግጭቶችን በያሉበት እየተቆጣጠረም ቀዝቃዛ እና የዓለም በሚለው ጦርነት እየተሻኮተም የግራ ቀኝ ሚዛኑን ለመጠበቅ ሲጣጣር 50 ዓመት ያክል አስቆጥሯል። ከሶቪየት ኅብረት መፈረካከስ ወይም ቀዝቃዛና የዓለም ከሚባለው ጦርነት ፍጻሜ በኋላ ግን የዓለምን የጋራ ሕግና ስርዓት በበላይነት የማስከበሩ ኃላፊነት የወደቀባቸው ዩናይትድ ስቴትስና ና ተከታዮቿ በ1990ዎቹ ከአፍሪቃ እስከ ደቡብ አሜሪካ ከኢራቅ እስከ ቀድሞዋ ዩጎዝላቪያ በሚደረጉ ግጭቶች በቀጥታ መካፈላቸው ለሐምሳ ዘመን የጸና የመሰለውን ስርዓት አናግቶታል። የቀድሞው የቴሌቪዥን መዝናኛ ዝግጅት አቅራቢ ነጋዴና ደላላ ዶናልድ ትራምፕ ከጆርጅ ሄርበርት ዎከር ቡሽ እስከ ጆሴፍ ሮቢኔቴ ባይደን እንደነበሩት የአሜሪካ መሪዎች ሁሉም የቀዝቃዛው ጦርነት ዘመን ውጤት፣ የጦርነቱ ማግስት ፖለቲከኛም፣ ከሁሉም በላይ የአሜሪካ ስርዓትና ሕዝብ አስተሳሰብ የቀረጻቸው መሪ ናቸው። የዛኑ ያክል ከአስተዳደግ ልዩነቱ ጋር የንግዱ ማትረፍ መክሰር ውጣውረድ የመሸጥ መለወጡ ክርክር ሀብት የማከማቸቱ ብልሃት ጋር ተዳምረው ለፖለቲካው ድል ለሚገቡት ቃል መከበር መጣስም መሰረት መሆኑ በእርግጥ አላከራከረም። የትራምፕ ደጋፊዎች ደጋግመው እንደሚሉት ሰውየው በንግድ ድለላ በፍርድ ቤቱ እሰጥ አገባ ያዳበሩት ክርክርና ድርድር የዓለምን ውጥንቅጥ መልክ ለማስያዝም ይጠቅማቸዋል ነበር ተስፋው። በምርጫ ዘመቻቸው ወቅት ራሳቸው ትራምፕ እንዳሉት ዓለም ልታስተናግደው ከምትችለው በላይ በግጭት ጦርነት፣ ውዝግብ እየተመሰቃቀለች የልዕለ ኃያሊቱን ሀገር መፍትሄ እየናፈቀችም ነበረ። ናፍቆቱን ለማርካት ወይም ሰላም ለማስፈን ደግሞ አብነቱ ነባሩን የአሜሪካ የፖለቲካ አስተሳሰብ መለወጥ ነው። እንደ ትራምፕ አባባል አውሮፓ፣ መካከለኛው ምስራቅ ጦርነት እየተደረገ ነው። ታይዋን፣ ኮሪያ፣ ፊሊፒንስ በመላው ኤዥያም የግጭት ስጋት እያንዣበበ ነው። ምድራችን የሦስተኛው የዓለም ጦርነት ስጋት እያየለባት ነው። ለውጥ የሚደረግበት ሰዓቱ አሁን ነው። ይህ አስተዳደር ችግሮቹን ለመፍታት አልተቃረበም። ትራምፕ ደጋግመው እንዳሉት ከሱዳን እስከ ዩክሬን ከፍልስጤም እስራኤል እስከ ኮንጎ ዲሞክራቲክ ሪፑብሊክ ከሳህል እስከ አደን ባህረ ሰላጤ ሌላም ስፍራ ሺዎች እያለቁ ሚሊዮኖች እየተሰደዱ እየተራቡም ነበረ። ዛሬም በርግጥ ያው ነው። ከህንድ ፓኪስታን ጠረፍ እስከ ኮሪያ ልሳነ ምድር የሌላ ዙር ጦርነት ስጋት ተንጠርዝዞም ነበረ። ጦርነት፣ ግጭት፣ ውዝግብ ስጋቶቹን ማስቆም ያቃተው ወይም ያልፈለገው የባይደን አስተዳደርም ትራምፕ እንደተመኙት በራሳቸው በትራምፕ ተቀየረ። በሰላም አውራጅ ዓለምን በማስማማት ውሳኔ እርምጃቸው መታወስ የሚሹት የመደራደር መከራከር፣ ማስማማት ችሎታቸው የተመሰከረላቸው ስለ ሰላም ብዙ ቃል የገቡት መሪ ግን ስልጣን በያዙ በሶስት ወር ከሁለት ሳምንታቸው አሁንም አንዱም ጋም ሰላም አለማውረዳቸው እርግጥ ለሐቅ ጠያቂዎች ህቅታ ብጤነ የሆነው በአንድ ወቅት ጆርጅ ቡሽ ኢራቅን፣ ኦባማ ሊቢያን በመውረራቸው ባይደን የዩክሬንን ጦርነትን በማባባሳቸው የወቀሱት ትራምፕ ዋይትሃውስን በተቆጣጠሩ በወሩ የመንን ያስደበድቡ፣ ያወድሙ፣ የየመን ሁቲዎችን ሊያጠፉ፣ ኢራንን ሊያንበረክኩ ይዘቱ ገቡ። ብዙ ሰዎች ስለ ሁቲዎች ይጠይቃሉ። በሁቲዎች ላይ ጠንካራ እርምጃ እየወሰድን ወታደራዊ ድልም እያስመዘገብን ነው። በእውነቱ ጎድተናቸዋል። መርከቦችን አውሮፕላኖችን ጭምር ማጥቃት የለባቸውም እያጠፋናቸው ነው። ማንም ይህን ሊያደርግ አይችልም ነበረ። በጣም እየደበደብናቸው ነው፣ ያውቁታል። በየሌሊቱ እየመታናቸው ነው። የዩናይትድ ስቴትስ ጦር ከመጋቢት 15 2025 ጀምሮ የሁቲዎች ይዞታ ያላቸውን የየመን የነዳጅ ወደቦችን አውሮፕላን ማረፊያዎችን፣ መኖሪያ ቤቶችን፣ እስር ቤቶችን ሳይቀር አውድሟል። ዘገቦች እንደጠቆሙት በዩናይትድ ስቴትስ ጦር ጥቃት ስብሰባ የተቀመጡ የጎሳ መሪዎች፣ ሕፃናት፣ ሴቶች፣ የአፍሪቃ ስደተኞች ሳይቀሩ በመቶ የሚቆጠሩ ሰላማዊ ሰዎች ተገለዋል። በኢራን ይደገፋሉ የሚባሉት ትራምፕ እንዳሉት ፀሐይ በጠለቀች ቁጥር የአሜሪካ ቦምብ ሚሳኤል የሚወርድባቸው በትራምፕ አገላለጽ ክፉኛ የተጎዱት ሁቲዎች ትናንት ያወነጨፉት ሚሳኤል ግን የእስራኤልን ትልቅ አውሮፕላን ማረፊያ ቤንጉሪዮንን ጎደፈረው። የሁቲ ጦር ቃል አቀባይ ያህያ ሳር እንዳሉት ሚሳኤሉ ኢላማውን መቷል። የየመን ጦር ኃይል የሚሳኤል ምድብ በኃይል ከተያዘው ከጃፋ ግዛት በስተደቡብ በሰፈረው በጠላቱ የእስራኤል ጦር ላይ በፍልስጤም ሁለት ሚሳኤል ልዩ ወታደራዊ ጥቃት ሰንዝሯል። ሚሳኤሉ ኢላማውን በትክክል መቷል። ፈጣሪ ይመስገን፣ የሚሳኤል አክሻፊ መሳሪያ አላከሸፈውም። አንዴ ፓትሪዮት፣ ሌላ ጊዜ አይረንዶም፣ ደግሞ ሌላ ጊዜ ታድ እየተባሉ የሚጠሩት እስራኤል የታጠቀቻቸው አሜሪካ ሠራሽ ጸረ ሚሳኤል ሚሳኤሎች በራሪን ከሰማይ ይቀልባሉ ሲባልላቸው ነበረ። ቴላቪቭ አውሮፕላን ማረፊያ አልተጠመዱ ይሆን? አልነገሩንም። የነገሩን እስራኤል 77ተኛ ዓመት የነፃነት በዓሏን በምታከብርበት ድግስ መሃል በትልቅ አውሮፕላን ጣቢያዋ ላይ የተተኮሰው ሚሳኤል ስድስት ሰዎች ማቁሰሉን ነው። የቤን ጎሪዮን አውሮፕላን ማረፊያ ዋና ስራ አስኪያጅ ኡዲ ባር ኦዝ እንዳሉት አውሮፕላን ማረፊያቸው በጥቃቱ ምክንያት ስራ ያቋረጠው ለ30 ደቂቃ ብቻ ነው። ዛሬ ጠዋት መዳረሻው መንገድ አጠገብ ሚሳይል ወድቋል። የቤንጎሪዮን አውሮፕላን ማረፊያ በ30 ደቂቃ ውስጥ ሁሉንም አውሮፕላኖች የመብረርና የማሳረፍ የአስተዳደር መደበኛ ስራውን ጀምሯል። ዶናልድ ትራምፕ እንደ ጦር ኃይሎች ጠቅላይ አዛዥነታቸው የሚያዙት የዩናይትድ ስቴትስ ጦር ሁቲዎችን ለመበቀል ዛሬ ርዕሰ ከተማ ሰንአን ሳይቀር የመንን ሲደበድብ ነው ያነጋው። በጥቃቱ በትንሹ 16 ሰዎች መቁሰላቸውን የየመን ዜና አገልግሎት አስታውቋል። እስራኤልም ከዓመት ከመንፈቅ በፊት ጋዛ ላይ የከፈተችውን ወታደራዊ ዘመቻ ቀጥላ ፍልስጤሞችን በቦምብ ሚሳይል ጥይት ማርገፉ አልበቃ ያላት ይመስል በረሃብም ጭምር እየቀጣቻቸው ነው። የጋዛ ሟች ቁስለኞችን መቁጠር የታከተው የሚመስለው የተባበሩት መንግስታት ድርጅት እስራኤል ለፍልስጤሞች እርዳታ እንዳይደርስ ማገዷን በድጋሚ ተቃውሟል። የድርጅቱ ቃል አቀባይ ስቴፋን ዱጅሪች እንዳሉት ማዕቀቡ ከቀጠለም በፍልስጤሞች ሕይወት ላይ የሚያደርሰው ጉዳት ሊቀለበስ አይችልም። የእስራኤል ባለሥልጣናት ወደ ጋዛ በሚገቡ ሁሉም አቅርቦቶች ላይ ሙሉ እገዳ ከጣሉ ዛሬ ሁለት ወራቸው። የእርምጃውን አደገኛነት ከዚህ በላይ መግለጽ አይቻልም። እገዳው በተራዘመ ቁጥር በጋዛ ነዋሪዎች ሕይወት ላይ የማይቀለበስ ጉዳት ያደርሳል። ሰላም በማስፈን የዓለምን አንድነት በማስከበር ጥረት ውጤታቸው መታወስ የሚሹት ዶናልድ ትራምፕ ስልጣን በያዙ በ24 ሰዓታት ውስጥ ለማስቆም ቃል የገቡት የዩክሬን ጦርነትም እስካሁን እንደቀጠለ ነው። እርግጥ ነው ትራምፕ የኪቭና የሞስኮ ጠላቶችን ለመሸምገል መሞከራቸው አልቀረም። ውጤቱ ግን እስካሁን ያው ዜሮ ነው። ትራምፕ ስልጣን የያዙበት መቶኛ ቀን ባለፈው ሳምንት ሲዘከር ኪቭ በሩሲያ ሰው አልባ አውሮፕላኖች ትጋይ ነበረ። በሳምንቱ መገባደጃ ላይ ደግሞ የእስራኤል ጦር ገና በቅጡ ያልጠናውን የሶሪያ መንግስት ይዞታዎችን በተዋጊ ጄቶች ደብድቧል። እስራኤል ጋዛን፣ ምዕራባዊ ዮርዳኖስ ወንዝ ዳርቻን፣ የመንን፣ ኢራንን፣ ሊባኖስን መናደፏ አልበቃ ያላት ይመስል በተለያዩ የሶሪያ ጎሳ ወይም የሃይማኖት ሐራጥቃ ተከታዮች መካከል በተነሳ ጠብ መሃል ጣልቃ ገብታ በ14 ዓመት ጦርነት የወደመችውን ሀገር ደጋግማ መደብደቧ ለብዙ ታዛቢ ግራ አጋቢ ነው። ሶሪያዊ አዛውንት እንደሚሉት ግን የእስራኤል ጥቃት በአረብ መሪዎች ዝምታ፣ በዶናልድ ትራምፕ ይሁንታ የታገዘ ነው። ላ እስራኤል ሶሪያ ላይ ያደረሰችውን ድብደባ ሁሉም የአረብ ሀገራት መቃወም አለባቸው። ሁሉም የአረብ ፕሬዚዳንቶች ግን ዝም ብለዋል። ሌላው ቀርቶ ፕሬዚዳንት ትራምፕም ይህን መደገፍ የለባቸውም። ምክንያቱም ትራምፕ ስህተተኛ ናቸው። እስራኤልን የምትደግፈው ዩናይትድ ስቴትስ ናት። አሜሪካ ባትደግፋት ኖሮ እስራኤል የሶሪያ ቤተ መንግስትን አጠገብ ወታደራዊ ተቋማትና ጦር ሰፈርን አትደበድብም ነበረ ነበር ግን ሆነ። የኢራንን የኒውክሌር መርሃ ግብር ለማስቆም የትራምፕ አስተዳደር ከትሄራኖች ጋር እየተደራደረ ነው። ትራምፕ ግን አሁንም ኢራንን ማስፈራራት፣ ሊመቷት፣ መዛት መጋበዛቸው እንደቀጠለ ነው። ትራምፕ በምርጫ ዘመቻቸው ወቅት በዘረዘሩት ጦርነት ግጭቶች ላይ የየመኑን ጨምረውበታል። የፓናማ ቦይን፣ ግሪንላንድን፣ ካናዳንም በኃይል ለመጠቅለል ፍልስጤሞችን ከጋዛ ሰርጥ ለማባረር እየዛቱም ነው። ከአብዛኛው ዓለም ጋር የንግድ ጦርነት ገጥመዋል። ግን ደግሞ ራሳቸው ደጋግመው እንዳሉት የሰላም አርበኛ ናቸው።